አይታ ጥያቄ እንጠይቃቸዋለን። ከዛ ላሸነፈ እንሸልማለን። ጥያቄ የሚሆነው መጀመሪያ አይናችሁን ታስኛላችሁ። በዚህ በዚህ ጋር እያለ አይታየሁም አንቺ ወደ እሱ ትጠቁም ያለሽ እሱም ወደ አንቺ ይጠቁማል። ምኑን እኔ የምጠይቃችሁን ጥያቄ ማለት ነው። ጥያቄውን ጀምር። የመጀመሪያው ጥያቄ ማን ነው ቶሎ የሚናገደው? እኔ በእጅን አይ ብቻ በጣት ብቻ አፍ አይናገርም። ሁለተኛው ጥያቄ ማን ነው ቶሎ ለመውጣት የማይችለው ቶሎ መውጣት ማይችለው የነገር ማለት ነው ወደ

ማነው በጠዋት የሚነሳው ቀድሞ? እሺ፣ ማነው ቀድሞ እቅፍ የሚወስደው? ማነው ከለታቸው ቅናተኛ የሚቀናው? ነው የሚጮኸው የሚጮኸው እየጮኸ የሚያደርገው መጫወቻ መጫወቻ አደረገችን ወንድዬ ተጫወትሽብን እንግዲህ

አታናድደኝ፣ አታናድደኝም። እኔ ነኝ የምናደደው። ለምን መረጥሽው? ቅድም ነገርኩሽ እኮ፣ ጨዋ ስለሆነ አልኩሽ። ከ የምትወጂው ምኑን ነው? ከይ የምትወጂው ምኑን ነው? ከመልኩ ምኑን ነው የምወደው አንተ ምን ነው የምትወጂው? እኔ አላቅም እሱ ያውቃል የምወደው። እታስታውቱ ውስጥ ትዝታ ነው። ያው እንግዲህ የድሮ ነገር ነው። አንድ ቀን እዛ እሱ ጋር ሆኜ የሱ እሱ ጋር ሆኜ አሁን የሱ አክስቶች መጥተዋል ቤት ማለት ነው። እሱ ጋር ሆኜ ከዛ መስኮቱ ጋር ደርሰዋል። ከዛ በመስኮት ሲያወሩ እንዲሰማን ሰማንና፣ እሱ በቃ አበደ አበደ እዚህ ጋር ወይኔ ተይዘናል፣ ወይኔ ወይኔ ብሎ ሲጮህ፣ ከዛ እኔ እየሳኩ ዝም ብዬ ስቃለው ስቃለው ስቃለው ልጅነት ስላለብኝ ማለት ነው። ከዛ እዚህ ጋር መስኮቱ ጋር በእሱ ቤት በመስኮት ማምለጡ ነው። መስኮቱን ደግሞ የእንጨት መስኮት ነው። ከፈት አርጎ ዱብ ሲል እነሱ መሀል እነሱ መሀል፣ ግን ዱብ የያውድ ነው እ የያውድ ነ አሉ ስ ይበሳ ያይ የምትወደው ዘፈን እና ካ ስ እኔ የመሀሙድን ዘፈን ነው የምወደው። መሀሙድ ብዙ ዘፈን አለው ግን አንድ ዘፈን ነበረኝ እሷን በተዋወቅኳት ጊዜ የወጣ ዘፈን ነው። ስለ ዘፈን እንድትጠይቂኝ አልፈልግም። አሁን አልናገር፣ ድሮ ዘፈን አልፈልግ። አረ እኔ ሴትዮ ዘፈን አትጠይቂኝ ብዬሻለሁ። ወይሙካ ነው ከሁለታችሁ ቀድሞ ፍቅሩን የገለጸው? ሞ ሴት ይጠይቃል እንደ ቀድሞ። እስ ያ አንተ ነህ? አዎ እኔ ነኝ። ችግር የለውም እኮ ሴት ብጠይቅ። እንግዲህ ነገር አታምጫው። እሺ ምን አይነት ሆነ አሁን? ስምንተኛው ሺ መጣ የሚባለው እኮ እውነት እኮ ነው። አንተ ብጠይቅህ እሷ የዛን ጊዜ ችግር ነበረ። ያ እ የዛን ጊዜ አዎ እሷ ብጠይቅህ ችግር ነበረ ያው ባህላችንም ሴት ሳይሆን ባህላችንም ሴት ብትፈልግም አጠይቅም ወንድ ነው የምጠይቀው። አሁን ነ የገለጥኩት ማለት ነው። ሙካ ከሌላ ሰው በተለየ ባለሙያ ናት የምትልበት ምግብ ምንድነው? ዶሮ ነው። ዶሮ ላይ ልክ የእናቴን አይነት ዶሮ ነው። እናቴ ጋር የበላሁት ዶሮ እሷ እጅ ላይ በላው ደግሜ ምክንያቱም ነው። በምግብ ነው በምግብ ባለሙያ ነው። እሱ እንደውም ለበዓል ቤት ሲያዘጋጅ ባለሙያ ባለሙያ ዲዛይነር ነው። ሌላውንማ ምን ልንገርሽ፣ አሁን ትዝ የሚለኝ ልንገርሽ ከድሮ ከሰራቸው በቃ በዓል ሲደርስ መቀያየር ነው ታቸው አሸናፊ የሚሆነው ሊገለጽ ማን ነው ይገለጽ።

አይናችሁን ጨፍኑ፣ አሁንም አዎ ጨፍኑ። አይናችሁን ጨፍኑ፣ ሁለታችሁም ጨፍኑ፣ አንተም ጨፍኑ። ጨፍኛለሁ። እሺ፣ የሙካ ሽልማት የያን ሽልማት። እሺ፣ ሽልማታቸው ደርሷቸዋል ማለት ነው። አዎ፣ ደርሷል። አያ አታለለች። አላታለችም። እውለ ሽልማታቸው ቅድም ብያለው፣ አውቃ ነው። ሽልማት የለም፣ ልትቀርጽ ፈልጋ ነው ይያለው